የአሜሪካው አምባሳደር የህዋት ጀነራሎች ከሻቢያ ጋር የጀመሩትን ግንኙነት እንዲያቆሙ አስጠነቀቁ። ፓርቲዎቹ በበኩላቸው ህዋት ህጋዊ ሰውነቱ ያጣ በመሆኑ የትግራይን ህዝብ ዋጋ ለማስከፈል ወኪል ሆኖ ከሻቢያ ጋር መሞዳሞዱን ለማስቆም የፌዴራል መንግስቱ እርምጃ እንዲወስድ ጠይቀዋል። በሌላ በኩል ሻቢያና ህዋት የጀመሩትን ግንኙነት እስረኞችን በመፍታት እያዳበሩ ነው። በቀዳሚነት የምንመለከተው ዘገባችን ነው፣ እናስደምጣቸዋለን። ድሆችን መኖሪያ ቤት ያሳጣል በሚል የተተቸው አዋጅ ጸደቀም። የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የተወሰነች ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እግድ ጥሩ የነበረውን ህግ የሚሽር አዋጅ አርቅቆ ለህዝብ ተወካዮች ምክር ቤት አቅርቧል። አነጋጋሪውን ጉዳይ እነግራቸኋለን። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የህክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የህክምና እገዛ የሚያደርግ ወታደራዊ የህክምና ልኡክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስትር አስታውቋል። እንመለስበታለን። በውጭ ዜና ዘገባችን ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ መናገራቸውን እነግራችኋለን። ዘናስልን ውዲ አንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርሱበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። የአሜሪካው አምባሳደር የህወሓት ጄኔራሎች ከሻዕቢያ ጋር የጀመሩትን ግንኙነት እንዲያቆሙ አስጠነቀቁም። ፓርቲዎቹ በበኩላቸው ህወሓት ህጋዊ ሰውነቱ ያጣ በመሆኑ የትግራይን ህዝብ ዋጋ ለማስከፈል ወኪል ሆኖ ከሻዕቢያ ጋር መሞዳሞዱን ለማስቆም የፌዴራል መንግስቱ እርምጃ እንዲወስድ ጠይቀዋል። በሌላ በኩል ሻቢያና ህዋት የጀመሩትን ግንኙነት እስረኞችን በመፍታት እያዳበሩ ነው። እነ ደብረ ጽዮንና ጀነራሎቻቸው ከሻቢያ ጋር የጀመሩትን የሴራ ጥምረት በአስቸኳይ እንዲያቆሙ የአሜሪካ አምባሳደር ማሲንጋ ማሳሰባቸውን ከዲፕሎማቲክ ምንጮች የተገኘው መረጃ አመላክቷል። በኢትዮጵያ የአሜሪካ አምባሳደር የሆኑት ሀርቢን ማሲንጋም ዛሬ በሽረ ከተማ በተገኙበት ወቅት የጊዜው አስተዳደሩ ምክትል ፕሬዚዳንት አቶ አማኔላ ሰፋና የሽሬ ከተማ ከንቲባ አቶ ገብረ መድን ዮሐንስ አቀባበል አድርገውላቸዋል። በቆይታቸው በሽረ ከተማ የሚገኘውን የተፈናቃዮችን ካምፕ የጎበኙት አምባሳደሩ ስለ ሁኔታው በአቶ አማኒ ላሰፋ ገለጻ ተደርጎላቸዋል። በዛው በሽሬ በነበራቸው ቆይታ የህወሓት አመራሮችን አግኝተውም አነጋግረዋል። ከአምባሳደሩ ጋር ውይይት የተቀመጡት ዶክተር ደብረጽዮን ገብረ ሚካኤል እና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር መሆናቸውን መረጃዎች ገልጸዋል። አምባሳደሩ በመቀጠል የትግራይ መከላከያ ኃይል ቲዲፍ ዋና አዛዥ እና የጊዜው አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የሆኑትን ጄኔራል ፍስሐ ኪዳኑን ጨምሮ ከወታደሮ ኃላፊዎች ጋር ምክክር አድርገዋል። ወዲህ ደግሞ የትግራይ ፖለቲካ ፓርቲዎች በጉዳዩ ላይ በጋራ ባወጡት መግለጫ የህወሓትና የሻዕቢያን ጥምረት አንቀበልም ብለዋል። ፓርቲዎቹ ህወሓት ህጋዊ ሰውነቱ ያጣ መሆኑ የትግራይን ህዝብ ዋጋ ለማስከፈል ወኪል ሆኖ ከሻቢያ ጋር መሞዳሞዱን ለማስቆም የፌዴራል መንግስቱ እርምጃ እንዲወስድ ጠይቀዋል። ፓርቲዎቹ ትግራይን በኢትዮጵያና በኤርትራ መካከል በተፈጠረው ውጥረት ውስጥ የሚያስገባ ምንም አይነት ጉዳይ የለም ብለዋል። የትግራይ ጥያቄዎች እንደ ወልቃይት ያሉ አካባቢዎችን ማስመለስና የተፈናቀሉ ዜጎች ወደ ቀያቸው መመለስ ነው ያሉ ሲሆን በትብብር ስም የሚደረግ ፖለቲካዊ ሽርሙጥናን አንቀበልም ብለዋል። ይህ በእንዲህ እንዳለ ህወሓትና ሻቢያን ጥምረት ለማጠናከር የኤርትራ መንግስት ሰማንያ ገደማ የትግራይ ተወላጅ እስረኞችን መፍታቱን ቢቢሲ ትግርኛ አዘግቧል። የኤርትራ መንግስት ሰባ ስምንት የትግራይ ተወላጅ እስረኞችን ከእስር በመፍታት በራማ በኩል መሸኘቱ ተሰምቷል። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር የለቀቃቸው አብዛኞቹ የትግራይ ተወላጅ እስረኞች ተወልደው ያደጉት ኤርትራ ውስጥ ነው ተብሏል። ይሁን እንጂ ከእስር የተለቀቁት ሰዎች አድራሻ በተጠቀሰበት ሰነድ ላይ ከአዲግራት እስከ መቀሌ፣ ከጅማ እስከ ጎንደር፣ ከአድዋ እስከ አዲስ አበባ ተጠቅሷል። በአሁኑ ወቅት እስረኞቹ ወደ ትግራይ ኢትዮጵያ ድንበር ገብተው ራማ የሚገ ሲሆን ወደፈለጉት ወደ ፈለጉት አካባቢ ይሸኛሉ ተብሏል። ለዓመታት በኤርትራ በስር ላይ የቆዩት የትግራይ ተወላጆችን መቀበላቸውን የማዕከላዊ ትግራይ ዞን ፖሊስ አዛዥ ኮማንደር ጸገየ አስፋል ለቢቢሲ ትግረኛ አረጋግጠዋል። ከስር ተፈተው ትግራይ ከገቡት ሰዎች መካከል የተወሰኑት ከኤርትራውያን ጋር የተጋቡ መሆናቸው የተገለጸ ሲሆን ከመታሰራቸው በፊት በኤርትራ ሀብት አፍርተው ይኖሩ ነበር ተብሏል። በአሁኑ ወቅት በራማ የሚገኙ የትግራይ ተወላጆች ወደ ቤተሰቦቻቸው እንደሚላኩም ኮማንደሩ ተናግረዋል። ይሁን እንጂ ከስር ተፈተው ራማ ከደረሱት መካከል ሶስት ሰዎች ኤርትራ ውስጥ ቤትና ንብረት አለን አንመለስም፣ ስላሉ ከኤርትራ መንግሥት ጋር በመነጋገር እንዲመለሱ መፍቀድ አለብን ሲሉ ኮማንደሩ ተናግረዋል። ከኤርትራውያን ጋር ተጋብተው ሲኖሩ የነበሩ የትግራይ ተወላጆች አራት ዓመት ከአምስት ወር ግድም ታስረው ነበር የተባለ ሲሆን ቀሪ 272 እስረኞች እንዳሉ ተናግረዋል ተብሏል። አንዳንዶቹ በእስር ላይ በነበሩበት ወቅት በምን ጉዳይ ተጠርጥረው እንደታሰሩ እንኳን የሚያውቁት ነገር እንደሌለ መናገራቸው ተጠቁሟል። የትግራይ ተወላጆች በኤርትራ አዲ አበይቶና ማይስራዋ በተሰኙ ሁለት ቦታዎች መታሰራቸውንም ራማ የደረሱ እማኞች ተናግረዋል። የኤርትራ መንግስት በተለያዩ ጊዜያት በርካታ የትግራይ ተወላጆችን አፍኖ በመሰወር በትግራይ ባለስልጣናት ሲከሰስ እንደነበር ይታወሳል። ከሰሞኑ ከስር ተፈተው ራማ የገቡት የትግራይ ተወላጆች በትግራይ ይኖሩ የነበሩ ሰላማዊ ሰዎች መሆናቸው የተገለጸ ሲሆን ስድስት ሴቶች አሉበት ተብሏል። ምንም እንኳን ነዋሪነታቸውን በኤርትራ የነበሩ እስረኞች ቢፈተውም ሻቢያ በተሳተፈበት የሰሜኑ ጦርነት ታፍነው ወደ ኤርትራ ወሰዱ በመቶዎች የሚቆጠሩ ሰዎች እስካሁን የት እንዳሉ አይታወቅም። የኤርትራ መንግስት ከእስር ቤት አውጥቶ በድንበር በኩል ወደ ትግራይ ኢትዮጵያ ስለሸኛቸው ሰዎች የሰጠው መረጃ የለም። ይሁን እንጂ የትግራይ ተወላጅ እስረኞቹ የተፈቱት ህወሓትና ሻእቢያ ጽምዶ በተሰኘ የሚዲያ ፕሮፓጋንዳ ጥምረት መመስረታቸውን ከገለጹ በኋላ ነው። ድሆችን መኖሪያ ቤት ያሳጣል በሚል የተተቸው አዋጅ ጸደቀ። የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑም እግድ ጥሎ የነበረውን ሕግ የሚሽር አዋጅ አርቅቆ ለህዝብ ተወካዮች ምክር ቤት አቅርቧል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው አዋጅ በሚኒስትሮች ምክር ቤት የቀረበው ከሶስት ሳምንታት ገድማ በፊት ሚያዝያ 23 ቀን 2017 ዓ.ም ም ነበር። ረቂቅ አዋጁ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የመኖ ባለመብትነት መብት ክልከላ መሰረት ሆኖ የቆየውን የፍትሐብሔር ህግ ስር ነቀል በሆነ መልኩ የሚቀይርና የሚተካ መሆኑን በማብራሪያው ላይ ሰፍሯል። በ15 ገጾች የተዘጋጀው ይህ ማብራሪያ ያዋጁ መሰረታዊ ዓላማ የውጭ ዜጎችን የማይንቀሳቀስ ንብረት ባለቤትነትን የሚመሰርት እንዲሁም የመብቶችን ፍቃድና ምዝገባ አስተዳደርን የሚመራ ሁሉን አቀፍ ህግ ማቋቋሚያ መሆኑን ያትታል። ማብራሪያው በዚሁ አዋጅ እንዲሳኩ ከሚጠበቁ ዝርዝር ዓላማዎች መካከል የውጭ ባለሀብቶች በኢትዮጵያ የውጭ ካፒታል ስራ ላይ እንዲያውሉ ማበረታታት ቀዳሚው ነው። አዋጁ ይህን ዓላማ የሚያሳካው የውጭ ዜጎችና ባለሀብቶችን እምነት በማጠናከር መሆኑንም ማብራሪያው ያክላል። የቤት ልማትና ተደራሽነትን ይበልጥ ማነቃቃት እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢው መንገድ ማስጠበቅ ሌላው በአዋጁ እንዲሳካ የሚፈለገው ዓላማ ነው። በአራት ክፍሎችና በሀያ አንቀጾች የተዘጋጀው ረቂቅ አዋጁ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ስለሚሆኑባቸው ሂደቶች ቅድመ ሁኔታዎችና አሰራሮችን ይዘረዝራል። ከዚህ በተጨማሪም የውጭ ዜጎች የሚኖራቸውን መብትና ግዴታዎች አስፍሯል። በረቂቅ አዋጁ መሰረት የማይንቀሳቀስ ንብረት በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች ማለት ነው። መኖሪያ ቤት ደግሞ ለመኖሪያነት ዓላማ የማከራየት መብት እንደተጠበቀ ሆኖ ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት የሚል ትርጓሜ ተሰጥቶታል። ረቂቅ አዋጁ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ መሆን ይችላል ይላል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር በመመሪያ የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች የዚህ መብት ተጠቃሚ እንዳይሆኑ ሊያግድ እንደሚችል አዋጁ ያትታል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠን በረቂቁ አዋጁ ላይ ሰፍሯል። ረቂቁ የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ የገንዘብ መጠን ከ150 የአሜሪካ ዶላር ያነሰ ሊሆን አይችልም ሲል ቅድመ ሁኔታን አስቀምጧል። የውጭ ዜጎች በአንድ ጊዜ ሊኖራቸው የሚችለው የማይንቀሳቀስ ንብረት ቁጥር በመመሪያ እንደሚወሰን ረቂቁ ያትታል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር የአነስተኛ ገንዘብ መጠንን ከፍ ወይም ዝቅ ሊያደርገው እንደሚችል በረቂቁ ላይ ሰፍሯል። ሚኒስቴሩ ይህን ማሻሻያ ለማድረግ የቤቶች ገበያ ወቅታዊ ሁኔታን፣ የከተሞችን የማይንቀሳቀስ ንብረት አማካኝ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን የተሳትፎ መጠንና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶችን መሰረት በማድረግ እንደሆነ ረቂቁ ያብራራል። የማይንቀሳቀስ ንብረት ባለመብት ለመሆን መሟላት ያለባቸው ተብለው በረቂቅ አዋጁ ከተዘረዘሩ ቅድመ ሁኔታዎች መካከል የወንጀል ሪከርድ የሌለበት መሆን የሚለው አንደኛው ነው። የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልገው አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆንም ሌላኛው ቅድመ ሁኔታ ነው። ረቂቁ የማይንቀሳቀስ ንብረት ባለቤት ለሆኑ ለውጭ ዜጎች ከሰጣቸው መብቶች መካከል ከማይንቀሳቀስ ንብረቱ በሕጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ አገር የማስተላለፍ መብት የሚለው ይገኝበታል። ከዚህ በተጨማሪም ለራሱና ለቤተሰቡ ኢትዮጵያ ውስጥ እንዲኖር የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ፍቃድ ሌላኛው መብት ነው። ወደ ኢትዮጵያ መመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ ለአምስት ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብትም በአዋጁ ላይ ተሰጥቷቸዋል። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የሕክምና እገዛ የሚያደርገው ወታደራዊ የሕክምና ልዑክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስቴር አስታውቋል። አስራ አንደኛ ዙር የቻይና ህዝቦች ነጻነት ጦር የሕክምና ረዴት ቡድን የኢትዮጵያን መከላከያ የሕክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስቴሩ ባወጣው መግለጫ ጠቁሟል። ሚኒስቴሩ ባወጣው ይፋዊ መግለጫም ይህ ወደ ኢትዮጵያ የላክነው ትልቁ ወታደራዊ የህክምና ባለሙያ ቡድን ነው ብሏል። ቡድኑ 14 ወታደራዊ ዶክተሮችን ያቀፈ መሆኑንም አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ልዑክ ቡድኑ ክሊኒካል ህክምና፣ የህክምና ቴክኖሎጂ፣ ሆስፒታል አስተዳደርና የሎጅስቲክ ድጋፍን ጨምሮ የተለያዩ የህክምና ዘርፎች የተካተቱበት ነው። ሁሉም የልኡኩ አባላት በክሊኒካዊ ህክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁሟል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው የሚኒስትሩ መግለጫ እንደ ስሜትን መቆጣጠር አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን በመከላከልና በመቆጣጠር ላይ ያነጣጠረ ስልጠና ማግኘታቸውንም አመላክቷል። ስልጠናዎቹ በተለያዩ ሀገራት የህክምና እርዳታ ተልእኮዎችን የመፈጸም ችሎታቸውን በእጅጉ የሚያጠናክር ነው ሲልም ገልጿል። ሩሲያ እና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያ እና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ ይህንን ያሉት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ሁለት ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ትራምፕ የስልክ ልውውጡን እጅግ መልካም ብለው የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎችን በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ አሳውቀዋል። ምንም እንኳን ትራምፕ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለም። ትራምፕ ከፑቲን በተጨማሪ ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር ውይይት አድርገዋል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ ዘለንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። የሩሲያው ፕሬዝዳንት አሜሪካና የአውሮፓ ሕብረት ያቀረቡትን የ30 ቀናት የተኩስ አቁም ስምምነት ጉዳይ ችላ ብለውት አልፈዋል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዘለንስኪ ያለምንም ቅድመ ሁኔታም ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዘለንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ፣ ከተኩስ አቁም ስምምነቱ በላይ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህን ጉዳይ ለዘለንስኪ ማሳወቃቸውን ጽፈዋል።